ሴቶቻችን እርቃን ቪዲዮና ፎቶ እንዲልኩ አታበረታች አታበረታች፣ ብዙ ብዙ ነገር ይሰማል፣ በጣም ብዙ ብዙ ነገር። ሰውዬ አሁን እዚሁ ስላሉ ሰዎች ቃል ግቢ፣ ምንም አይነት የላክሽለት የራቁት ፎቶም ሆነ የራቁት ቪዲዮ የለም። እኔ እና ዜድ ተጣልተናል። ችግር ሲኖር ግን ከውስጥ ነው የምናወራው። ምን አለችኝ? በዋትስአፕ መጥታ ውሽዬ አይዞሽ ከጎንሽ ነኝ አለችኝ ለመጀመሪያ ስታወሪ ውሽዬ አይደለም ስሜ ፋሲካ ብለሽ አውሪ። ውሽዬ ብዬሽ ነው እንጂ የማወራው ለምን? ሲቀጥል ግን ሲቀጥል፣ እኔ እና አንቺ እኔ ምንም እዚህ ጋር የማወራው ነገር የለም። ስላወራሽው ነገር እንዳለ የገቢ ምንጭሽ እኔን እያደረግሽ እንደሆነ አይኖ የስራው ባህሪ ነው። ግን እኔ እና አንቺ እኔ አከበርኩሽ፣ ያከበርኩሽ እግዚ ድረስ ያከበርኩሽ። እኔ አላወራም አሁን። ነገ ጠዋት እንገናኝ ነገ ጠዋት አደለም፣ አሁን ለምን አታደርጊው? አሁን አድርጊው። አዎ አሁን አድርጊው። እኔ ግን አንዳንድ ዘዌ ታስቁኛላችሁ። ውሽዬ በጣም አስቀሽኛል፣ ባይ ዘዌ ውሽዬ በጣም አስቀሽኛል። አሁን አሁን ለምን አታደርጊው? እንደው ድፍረታችሁ እንደው ድፍረታችሁ እናንተ አምጥታችሁ አጀንዳ ሰታችሁ እናንተ ያመጣችሁትን አጀንዳ እኛ ስናወራ ትከሳላችሁ። ለክስ ማጠናከሪያ ይጠቅምሻሉ። እሺ ዶይት እንዳታቆሚ። እዚህ ድረስ ያከበርኩሽ፣ አከበርሽኝ፣ ያላከበርሽኝ የቤቴን ኪራይ ከፊልኝ አታኖርኝ። የቤት ኪራይ ከፊልኝ አታኖርኝ። ማንንም የምታስፈራሩት ግን ብር በላችን እያላችሁ በአደባባይ ምታል ምታስለቅ የምታስለቀሳችሁ ግለሰብ ከሳችሁ ፍርድ ቤት ህግ ፊት ማቅረብ ያቃታችሁ እኔን ጉቺ ደፋር ናችሁ፣ በጣም ውሽዬ። ሰው ራሱ ታይ ምናምን ምናምን ብሎሽ ማለት ነው። ሰው ታይ እንዳታደርጊ ምናምን ብሎሽ ራሱ ከተውሽኝ አይ ውል ቢ ዘ ዋን መከስሽ አንቺ መሆንሽ ይታወቃል። አ እከሳችኋለሁ፣ ደብና አድርገሽ ከሰሺ ዲስ ኢዝ ሶሻል ሚዲያ። ዲስሬስፔክት ያደረኩሽ እየሰደብኩሽ እያንጓጠጥኩሽ፣ አይ ቲንክ ኩሽ የሀገሩን ህግ አታውቂኝ መሰለኝ። ኖ ኖ ድፍረትሽ ድፋርንሽ በጣም እንዳትተይ። ካልከሰሽኝ እኔ ነኝ ደሞ የምከስሽ። ተውራ ገረገለሽ ብርሽን አንከታ አድርገ የበላችሽን ቁጭ አድርገሽ አጀንዳ ሰጠሽን። በአጀንዳሽ እናብላለሽ። ማን የላከሽ ማን ነው? ሄጂ ጉቺን ከሳሽኝ ብሎ የላከሽ ማን ነው ታይ ማሪ ምናምን እያላችሁ የምጽፉት መረግጣት መሬት ማቀስት ነኝ። መሬት ሂጂና፣ ሌላ ሰው አስፈራሪ፣ ሂጂና፣ ሌላ ሰው ሙሽ ነገ ጠዋት ምናምን ብለሽ ትዝቻለሽ። አሁን ለምን 24 ሰዓት ነው የሚሰሩት? ለምን አሁን አታመጫቸው? ቀን በቀን አንድ አንድ አጀንዳ እየጨመርሽ እያመጣሽ እየሰጠሽን ኦፍኮርስ ኮርስ አብላላሽ አለው። ኦፍኮርስ ኮርስ ድብን አድርጌ ነው ማብላላሽ። ጭራሽ ታስፈራራለሽ፣ እኔንም ታስፈራራኝ፣ ዓለም አፈርሽ። ነገ አስተርጉመሽ፣ አስተካክለሽ፣ ምን አድርገሽ ሄደሽ እንድከስሽኝ መክሰስ ስላለብሽ ይሄ የወንድ ሀገር ነው፣ ሕግ ያለበት ሀገር ነው። ማንንም ታጨበረብሩት መክሰስ ስላቃተሽ መሰለኝ፣ ስሜን ጥሪው ያል ደርዘን እርምጃ ይላቃለሁ። የእኔ እናት ፋራ ፈልጊ ሂጂና፣ ስሜን ጥሪው ስምሽን ጠርቼ የተናገርኩት ነገር ደግሞ የሚያስከስሰኝ አይደለም። ፋራ ፈልጊ ሂጂና፣ ስምሽን ጠርቼ የተናገርኩት ነገር እኔን የሚያስከስሰኝ ነገር አይደለም። የተናገርኩት የእርቃንነት ቪዲዮ እንደ ትክክለኛ እየተወሰደ ነው። ትክክለኛ ብቻ ሳይሆን ምን አገባችሁ የምንባልበት ደረጃ ላይ ደርሰናል። ይሄ ደግሞ በጊዜ ሂደት ሀይ ካልተባለ በተለይ የሶሻል ሚዲያ ላይ ያላቸው ተጽዕኖ ፈጣሪዎች እንዲህ ያለ ነገር ሉጋም ካላበጃቸው ቲፎዞ ሰርታችሁ አይዞሽ ምናባሽ ምን አባቱ ያመጣል የሚል ነገር ከሰጣቸው ነገ ሴት ትወልዳላችሁ፣ ሕጻናት ይኖሯችኋል፣ ልጆች ይኖሯቸዋል፣ ባለትዳር ትሆናላችሁ፣ ሶሻል ሚዲያ ይበትናል። አልፎም ተርፎም ደግሞ አገርን ባሉታዊ መንገድ ያስጠራል። ኢትዮጵያውያን ሴቶች እንዲህ ናቸው ያስገላል። ስለዚህ ከአሁኑ ዱጋም እናበጅለት በሚል ነው ዲቦራ ዳይቦ ከታች አበባ እየላከል ነው እና እና አስገባ እዚህ ጋ አበባ ላክ ዳይቦ። እዚህ ጋር ዲቦራ ስትናገር የምትሰማት ንግግር ዲቦራ ይሄ የተቀነባበረብኝ ነገር ነው፣ ተቀነባብሮብን ሆን ብሎ እኔን ለመጣል ሆን ተብሎ እኔን ለመጣል ታስቦ የተደረገ ነገር ነው የሚል ነገር ነው፣ መከራከሪያ ነገር ነው እዛ የቀረበችው። ግራ ቀኙን ትሰሙና እናንተ ያያችሁትን ነገር አይናችሁ ያየውን ጆሯችሁ የሰማውን ነገር በውስጣችሁ የሚብላላውን ነገር ተጠይቋትና ወደምንሄድበት እንሄዳለን እሚሄዳለን ኮይንቱ ነው። ነገም ከነገ ወዲያም ግን በተለይ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆናችሁ ሰዎች እንዲህ ያለ ነገር ሲመጣ ብቻ ውይይት ማዘጋጀትና ስርዓት ማበጀት ነው እንጂ ገንዘብ ዘራፊውን በቡድንና በብሔር ተጀቡነ ቲም ስለፈጠርክ ሌባ የምታስምልጥበት ደፋሪም ሲመጣ ቲፎዞ ስላለው ብቻ የምታስመልጥበት እንነ ነገር መቆም አለበት። ቀጥሎ ወደ ሌብነት እንመጣለን። ይቅርታ፣ በጣም ይቅርታ። እናም ደግሞ ለተናገርኩት ንግግርም ደግሞ ይቅርታ እንደጠየቅኩ አሁን ለመጡ ሰዎች እንድትነግርልኝ ነው። በዛው ቴዲ አልጨረስኩ። ከዚህ ጋር ተያይዞ ከዚህ ጋር ተያይዞ ጠይቁኝ፣ ነገር ካለ ቶሎ ጠይቀው፣ ለውጫ ስለሆነ ኔትወርክ ይቋረጣል። ድጋሚ አሁን ያላችሁትን ሰውዬው አላየሁትም እና ሪኩዌስት ይላክ። ከዚህ ቀደም እንደሰማችሁት የእኔ ፎቶ እና እኔ በውስጥ መስመር አይዞች ዲወራ ጀነራላይዝ አርጌ ነው የተናገርኩት ስፔሲፊካሊ የአንችን ስም አልጠራሁም። ጉዳዩን ግን ተናገር ያለው አቋሜ እንዳለ ማይለወጥ ነው። እርቃንነትን አላበረታታም። ነገር ግን ይህን ጉዳይ ስናገር ስፔሲፊካሊ ዲቦራ አላልኩም። ምክንያቱም ዲቦራ ብላችሁ ያየለች ከበደች ብትሉ ውርጅብኙ ይበዛል። ከዛ እሳቤ የጻፍኩትን እያሳየ ቴዲም ጽፎልኛል። በጀርባ ሌላ ነገር ይላል፣ በውስጥ ሌላ ነገር ይላል የሚል እሳቤ ሲፈጥር ጥያቄ ስለፈጠረብኝ ገብቻለሁ። ለዛም ይቅርታ ጠይቃለች ዲቦራ። እኔ ለማለት የፈለግኩት እንደዚህ አይደለም። እኔም ስቴጅ ላይ መተው የተሳደቡ አሉ ለዛም ይቅርታ አጠይቃለሁ። የሰደቡ አሉ ይቅርታ አጠይቃለሁ። በተረፈ ደግሞ ሌላኛው እኔ ላይቭ ሲገባ የተናገረችውን ሀቁ ነው የሚነግራችሁ ዘጌ ቶላቸው ለመጣ ኮመንት ላይ ሲሰድቡኝ ሲወጉኝ፣ ሰው ነኝ እናደዳለሁ። ሲያናዱኝ ተናድጄ የመለስኩላችሁ ሰዎች አሉ። ይሄ ግባባችሁ ብያለሁ። ይሄ ግን መላ ኢትዮጵያውያን ወይ መላሁላችሁንም ቢሆንም ግን ለዚህ ንግግሬ ይቅርታ አጠይቃለሁ ላለ ስለዚህ የተቆረጠ ቪዲዮ የምታንሸራሽሩ ሰዎች የፈለግኩትን ባደርግ ምን አገባችሁ? ይሄ ግባባችሁ ያልኩት ለአናደዱኝ ሰዎች እንደሆነ ቢሆንም፣ ይቅርታ ስላለች እና ይቅርታዋን ደግሞ እናንተ ተቀብሏት ለማለት ያለው። አሁን እዚህ ላይ ያላችሁ ሰዎች ውስጣችሁም ይብላላ ነገር ይችላል። ቤተሰቦች አሉ፣ ብዙ ነገር አለ። ገባ መጥተው በሰዓቱ ማይሆን ንግግር ሲናገሩ አየነው ነው። እንደዚህ ሆነ፣ እንደዛ ሆነ። ከዚህ በፊት የተባልኩት ነገር ነው ድጋሚ እየተባልኩት ያለሁት ቴዲ። አንዳንዴም ደግሞ ሲበዛ ያኔ አለቀስኩላቸው ላስረዳ ሞከርኩ፣ ከፍ ዝቅ አልኩ፣ የሚረዳኝ አጣሁ። የአባቴዲ ማንም አልተረዳኝ። የዛን ጊዜ በጣም ነው የተሾፈብኝ። እኔ እንደውም ተጠንካራው ተቋቁሜ ነው የቆምኩት እንጂ ሌላ ደካማ ሴት ብትሆን እራሷን አንታጠፋል። እኔ ላይ የተኬደብኝ ርቀት ማለት ነው። በዚህ ብቻ አይደለም እኔ በአንድ ስተትም የተነሳ ሴት ነው የምትወድም ወንድ አትወድም እስከ መባል ደረጃ ሰው ላይ ደርሻ። አይደለም በሰው አላግጭ አይደለም ሰውን በተንኮል አንስቼ አይደለም። ባዲሼ ማንንም አድርጌ አይደለም። ጌሜን እንጫወታለሁ፣ በሰላም ዘፈኔን እሰማለሁ፣ ወጣለሁ። ሲናገሩኝ እንኳን ቴዲ ከአንድ ቀን የዘለለ እንዲህ ነው እንኳን ብዬ የመመለስ አቅም ያለኝ ልጅ አይደለም። በቃ ትቼ ኢግኖር አድርጌ ነው የራሴን ነገር ነው እንትን ብለው ማለት ነው እና በተደጋጋሚ እኔ አታክ ለማድረግ ነው እንደዚህ አይነት ነገሮች እየተደረጉ ያሉት ቴዲ። እንደ ሴት ልጅ ደግሞ እንደ ሴት ልጅ ዛሬ ይሄን ተችዬ ስለቆምኩ ደግሞ ድጋሚ ይሄ ነገር ሊደርስብኝ እኔ ላይ አይገባም። ለምን ይሄ ሁላ ነገር እኔ ላይ እና በዛ ንዴት ስሜታዊ ሆንኩ። ሰው ነኝ፣ በጣም ስሜታዊ ሆንኩ። ያኔ ደም እንባ ነበር ያስለቀሱኝ። ብዙ አልቅሻለሁ፣ ብዙ እንትን ብያለሁ፣ ለማስረዳት ሞክሬያለሁ፣ ብዙ ማለት ነው ከዛ አሁን ተናደድኩ፣ ተናገርኩ። ምን አገባችሁ ባደርገው ምናምን ስለ አሁ ሰው ኦኬ አድርገው ነው እንዴ ምናምን ምናምን ብሎ ሰው የዛኔ ተነስቶ ተናገረ። አሁን እናንተ የተናገራችሁት ምን አገ ፕራውድ አድርጌ ተናገርኩኝ ስለመሰላችሁ ነው። ያው አጀንዳ ለመሆን ነው ሆን ብዬ ራሴ ነኝ ያደረግኩት አይነት ነገር ነው መልሱ የሚመስለው። ምንም እኔ ማንም ላይ አልፈርድም። ምንም ብትናገሩኝ ምንም የምፈርደው ነገር የለም። አቴዴ ነው የምለው። አመሰግናለሁ። ከዚህ በኋላ እናንተ የፈለጋችሁትን ነገር ብትሉኝ የኔ ማንነት የሚቀይረው ነገር የለም። ግን እንደ ሴቶች ደግሞ እያስረዳ ሆኖ የነገርኳችሁ ነው። ይሄ ነው ያለው ነገር። አይ ይሄ አይደለም የምትለኝ ከሆነ እኔ ከነ ማስረጃ በማስረጃ አይደል የምታምነው? እኔ ማስረጃ ልክላሉ፣ እንዴት እንዴት እንደተቀነባበረብኝ እኔ ማስረጃ ልክላሉ። ይሁልሽ፣ ዲቦራ የመጀመሪያው ነገር አሁን እኔ የነበሩ መመላለሶች ናውጥ እግዚአብሔር ነው። ያ የራስሽ የቅርብ የምትያቸው እዚህ ቲክቶክ ላይ ነግሬሻለሁ፣ ላይ ነው የራስሽ የቅርብ የምላቸው ሊያስገድሉኝ እንደሄዱ ታውቃሉ። እኔ ማስረጃ ልክላሉ። እዚህ ዱባይ እስከ ሞት እስከ ማስገደል ይሄ አንተ የራቁቱ ነው የሚገርም እስከ ማስገደል ርቀትም ሄዱ ሰዎች አሉ ከእኔ ከጀርባዬ እኔ ለማስገደል ማለት ነው። ያንን ነው ዘንድ እኔ መጀመሪያ ይሄን ሳይ ሲልኩልህ፣ እግዚአብሔር ይመስገን። አንቺ ስሜትሽ እንዳይጎዳ ተጠንቅቄ ነው ያወራሁት። ስልሽንም አልጠራሁም። አይ ኖ። አዎ ጄኔራላይዝ አድርጌ፣ ሴቶች እባካችሁ እንዲህ ያለ ነገር እያየን ነው ተጠንቀቁ ብዬ፣ ያደረጉትንም ያላደረጉትንም አንድ ስልቻ ውስጥ አስገብቼ ነው ያወራሁት ማለት ነው ዘንድ ከዛ በኋላ እኔ በውስጥ የጻፍኩልሽን እያሳየሻቸው በአደባባይ ላይ እንዲሉኛል፣ በውስጥ ደግሞ እንዲለማመጡኛል ምናም ስቲዲንቴሽን። አ አንተ ያልገባህ ነገር አለ። ሀቢባ ሴት ናት፣ አካሌ ሴት ናት የሚለውን ለዲቦራ ከሰራሽ፣ ከዚህ ቀደም ማናት ሊያ የምትባል ሴት በሴትነቷ እጇን ጭኖቿ ማል አስገብታ ስትነካካ ተብሎ ሲወረድባት፣ ሴት ናት አካሌ ሴት ናት ብለሽ ለምን ቪዲዮ አልሰራሽም? መልሳለሽ ወይ ካልሆነ አንቺ በስውር ራሱ የምታደርጊው ነገር ቁም ነገር አላስፈላጊ። እኔ ከተናገር እሳት ይወርዳል። ስለዚህ አሁንም በጣም በጥንቃቄ ነው እየነገርኳችኋለሁ። ሀቢባ፣ ከዚህ ቀደም አንቺን ሊያጠቁሽ ሲመጡ ተከላክዬልሻለሁ፣ ያ ሁሉ ሰው ሲነሳብሽ። ስለዚህ አንቺም ስርዓት ያዥ።